አሪያን ምን ነው ሻትትኩሽ? ሴትዮ ማናት ነው? አጭር አማርኛ የጠየቅኩ እሱ ነው፣ እሱን በትክክል መልስልኝ። ማልሽ ይልሻል። ዛሬ ደግሞ ብርዱ እንዴት ነው? ያስጠላል። ምን ይመስላል? ሰው የት ሄዱ ነው? እስካሁን ምን እንዴት? ከዚህ ቀይ ጋር ምን ከራቱ እስካሁን አልመጣን። ቆይ ምንድነው የማደርገው? ይሄንን ሰው ያውንማ ማየት አለብኝ። ወጥቼ ተመልሼ ይጣርጋታ። ሰው እንዴት እስካሁን ይቆያል? ይሄ ደግሞ እንዴት ነው የሚቀዘቅዘው? ምን ሆኖ ነው ይበራ ነው ባሉ ለሴት ልጅ አገኝ ሰጡ። ነጃት ጉድ ይፈላ ወይኔ፣ ጉድ ይፈላ ወይኔ። ጭራሽ መጣ መጣ፣ ነጃት ተረከ መጣ መጣ። ይሄ የተረገመ ሰውዬ ከሴት ጋር ቆሞኝ እሱ ይሄ ሰራለታለሁ፣ ይምጣ እንጂ ጭራሽ ከሴት ጋር ቆሞኝ። ወዓለይኩም ሰላም፣ እንዴት ነሽ አለው። ደህና ነህ አለው። ምን አምስት ነው። ዛሬ ደሞ ደሞ ይስመኛል። ምን ሆነሻል አንቺ ወይ ነ ዛሬ ሸይጣን ደግሞ ተነሳባት። ኧረ አንቺ ልጅ ምን ሆነሻል? ደሞ ምን አልኩሽ? ዛሬ እኔ አንቴንም አልሄድበትም። ሄደው የሚያጣውት አይገርምም? ምን ነው ምን ሆንኩብሽ

ውጪ ከማን ጋር የነበርከው ያላየው ይመስላል። በቃ ቤት ሰውን እኔ ምንም ማለቅ ምንም ማላይ ነው አይደለም፣ ይመስል በአንተ ቤት አራዳ። ውጪ ሌላ ውስጥ ሌላ እኔ ጋር ሌላ። ቆይ ምንድን ያደረኩሽ? ማን ነው ከእኔ ጋር የነበረው? ምንድን ነው አይደለ ከወገ ቆም ነው። እህ የኔ ቆይ እንጂ ግልፍጥ ብለ ውጪ ስትገለፍጥ አላየውኩም እኔ ወይስ እኔ አይን የለኝም? አንቺ ልጅ፣ አምሻል እንደ ቁጭ በይ እስቲ እናውራ። ከማን ጋር ነው ያየሽኝ? አሁን ትነግረኛለህ አትነግረኝም? ከማን ጋር እንደነበርክ ንገረኝ። እኔ የምፈልገው እሱን እነሱም ብቻ ነው። ደጅ ከማን ጋር ነበርክ? ቅድም ከማን ጋር ነበር? ሳይነጋ እኮ ነው አንተ በቃ ዚያራ የምትሄደው አይደለ? ለውም ሴት ጋ ለውም ከሴት ጋ። ቅናት መሆኑን ሰው እንዴት ነው? መንገድ ላይ አንድ የልጆች አባት ሆኖ መንገድ ላይ ቆሞ የምትገለፍጠው? በዛ ላይ ታቅፋታለህ። አረፍ በይ፣ አረፍ በይ፣ ስ አረፍ በይ

ቆይ አንቺ፣ ነገር ለምን ትፈልግኛለሽ? ከማን ጋር እንደነበርክ ብቻ ነው የማወቅ የሚፈልገው። ከማን ጋር ቅድም ስታውራ? ከማን ጋር የነበረው ማን ነው? ስታቅፍ የነበረው ከማን ጋር ቆይ በምን ምን ግራ ነው የፈለከው? ባሌ እኮ ምንድን ነው መሰለ እንዴ! እኔ ባሌ መጠበቅ ግዴታ አይለብኝም? መጠየቅ ግዴታ አይለብኝም? ወይስ ምን አገባሽ ነው? ወይኔ፣ ወይኔ፣ ወይኔ! እኔ እኮ አንቺን ሳያገባ ምን አይነት ዱዓ አርጌ እንዳገባው ራሱ ግራ ነው። ይገባል። ቆይ አንቺ ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣሽው? እኔ አንድ ምነግርም ነገር ማለት ነው፣ ማን እንደነበረች፣ ከየት እንደመጣች፣ ምን እንደሆነች ብቻ እንደሰራ ነው የሚፈልገው ዝም ብለህ መንገድ ላይ አደባባይ ላይ ቆመህ ሄኛ ብለ ተሰማታለ፣ ማነች ምንህ ናት ማነች ማነች ቢል ኦኬ፣ ማነች ቢልሽ ያስደስትሽ፣ አንቺን የሚያስደስትሽ ብቻ ሚስቴ ናት ልበልሽ? እ ጎደኛዬ ናት ልበልሽ? አይ አላውቅም፣ ዝም ጭራሽ እያማረጥከኝ ነው ጭራሽ፣ ለምርጫም ደርሰሃል። እና ምን ላድርግ ታዲያ እንዴ? ተንጨባረርሽ እኮ እና ማን እንደሆነ ካልነገርከኝ እኔ ምን እንዲልህ ነው የፈለከው? እንዴት ነው የማውቀው እንዴት ነው የማውቀው ይሄን ያህል ንቀት ነው ሴት ናት ምን አገባት እንደፈለጉ መሆን አለብኝ ልጅ አክስቴ ዘመዴ ክላስ ሚጤ ምን ቀራ እኮ እሱ ቀራ በቃ እቤት እኮ ሲሆን ምንም የማላቅ ነው የሚመስለው እውነቱን ብቻ እንዴት ንገረኛ እውነቱን ብቻ

ያክ እስቲ ልጅ አሁኑኑ ቀጥ ብለህ ጠርተህ እዚህ ቤት ታመጣታለህ። ደግሞ አይገርምሽም? የት ብቻ ግባ፣ ገደል ግቢ። አይገርምሽም? ሁለት ሶስት አራት ሚስት አገባለሁ በዚህ ምን ነው? ሌሎች እኮ አግብቶ ሁለት ሚስት አራት ሚስት ሶስት ሚስት ይዞ እኮ ነው። ሄሎ፣ ምነው? አሰለፋት አመጣም ነበር እንደ አሰለፋት አመጣም ነበር እንደ ያኔማ እንደ ጀግንነት ቆጠርክ፣ እንደ ሴት መደርደሩ እስቲ በስርዓት ያለህን እንኳን በስርዓት ይዤ ኖር፣ ሌላውን ከመደርደሩ ያለችን በስርዓት ይዘህ ነው። በሚታውቂያት ልጅ እንደዚህ ከተቃጠል ሽማ ሸሪያ ምክንያት አድርጋችሁ ይሄ እኮ ነው ከእናንተ የማይጠፋው። ወንዶች ስትባል ይሄ ይሄ የሚወራ ኧረ፣ ኧረ ወይ ለምላስ ለምላስ እንኳን ትንሽ ክብሩ ነው። እሺ፣ ለምላስ ይኸውልሽ፣ አሁን ልንገርሽ፣ ልጅቷ የአክስቴ ልጅ ናት። አክስቴ አክስቴ አክስቴ ልጅ እኮ እቤት መተህ ነው ሰላም ብትል። ድንጋይ እኮ ነሽ፣ አይገባሽም። ዝም ብዬሽ ነው የእኔ የምለፈው እንጂ አይገባሽም። የእኔ ምሁር አቤተ መልስ የእኔ ምሁር ምሁሩ እንዶ አንተ ካለ ተሸለ ነው። አሁን ምሁር ያንኮ ድንጋይ እኮ ይሻላል። ከንዳንተ አይነቱ ድንጋይ ይሻላል። ድንጋይ ከተቀመጠበት አይንቀሳቀስም። እንዴት ነው ያገባሽ? እዛ ነው ሰላም አለኩም። እስቲ ፈገግታ አልቀራብሽው። ይወልሽ አሁን ዝም ብለሽ መነፋረቁን ተዩና ልጅቷ ያክስቴ ልጅ ናት። ወደድሽም ጠላሽም ከልጅቷ ጋር ምንም ታቃታለሽ ልጅቷ። ስለዚህ እኔን ካላመሽ ይወልሽ ዝም በይ ያክስቴ ልጅ አንቺ ምን ነው መስበር ፈለግክ እንዴ? ይሄ ብርኮ ነው የወጣበት፣ ይወጣበት። አሁን የቤት እቃ ቀራ። አሁን ትሰማለሽ። አሰብኝ ድሮ ቀራ። ያርዱና ይሁንሽ። እኔን ካላመንሽኝ ልጅቷን ማምጣት ፌስ ማስክ ሰው የሚያመሳስል አለኮ። ይህ ዘመን የማያመሳስል ነገር የለ። እንደዚህ ከተቃጠልሽ ሁሌ ሁሌ ንትርክ ንትርክ ንትርክ፣ ይኸውልሽ ተቃጥለሽ ያለ እድሜሽ ትሞታለሽ። እኔ ላንቺ ብዬ ነው፣ ላንቺ ብዬ ነው። እኔ ላንቺ ብዬ ነው። ይኸውልሽ እኔ ላንቺ ብዬ ነው። ልጆቻችን አብረን እናሳድጋቸው። ስለዚህ ምን ነው የምትለኝ? ቆይ አትቃጠይ። ዝም ብለሽ ላገኘ ሴትዮ ማናት ነው አጭራማሪኝ የጠየቅኩ እሱ እሱን በትክክል መልስልኝ። መልሼልሻለሁ። አንቺ የፈለግሽውን ነገር ነው እንጂ መርጤሽ የምትሰሚው አንቺ የምትፈልጊው መስማት የምትፈልጊውን ነገር ነው እንጂ መርጤሽ የምትሰሚው፣ እኔ መናገር የሚፈልገው አይደለም። ስለዚህ እኔ እየነገርኩሽ ነው። ከአመንሽ መኝ ካለ አመንሽ ደግሞ ነገ ወስድሻለሁ። እዛ ልጅቷ ጋ ነዋ፣ ሌላ የት ነው የሚወስድሽ? አክስት ቤት? አይ ሰማይ ቤት ጎራዴ ልሽ ትሰሚያለሽ። እኔ ከአንቺ ጋር እዚህ ቁጭ ብዬ የምንፋረቅበት ጊዜም ኢነርጂም የለኝም የለኝም። አንቺ ተርፎብሻል፣ ኢነርጂ ተርፎብሻል፣ ጊዜ ተርፎብሻል፣ ጨጓራ ተርፎብሻል። እና እኔ ምን ንቲ ብትሆን አንዱ ወንድ ደጅ ላ ያገኝቸው ባለትዳሩ እኔ አንቺ ለሌላ ነገር ቢሰራ እኮ የሚቸገረው እኔ ነኝ እኔ ነኝ የአንቺ ስራ እኔ ማመን እኔ አምንሻለሁ አንቺም ማመን አንቺም ማመን አለብሽ መተማመን ከሌላ እኮ ትዳር የለም። አንቺ ዝም ብለሽ በረባ ባልረባ ቁጥር እንደ አራ አንቺ ልጅ ተይው። እኔን አቃጥለሽ ራስሽም ተቃጥለሽ ያለ ግዛችን እንዳንሞት ነው እንፈራ አንቺ። እኔ ምን ላድርግ ሌላ ሴት እዛ ጋ ቅፈሳይ በቃ አልቻልኩም። እንደ የነገርኩሽ እኮ ነው። ፊቷን ደግሞ አላየውም እኮ ኋላ ስላየኋት እኔ ሌላ ነገር መስሎኝ ነው እንደዛ። አልመሰለኝም። እና እርግጠኛ ባልሆንሽ ነገር እንዴት ትጠራጥርኛለሽ? እና እኔ የምን ላድርግ? አንተ ደግሞ ፈገግታ የተለየ ነበረ። ምን ላድርግ? እንደ በጠዋት እኔም እንዳለቅስ ነው ታዲያ እንዳለቅስ ነው ነው። አንቺ ባልሽን ካላመችሽ ማንን ልታምና አይንሽን እሺ አይሽኝ። ለምን አልመጣሽም? ትገልሻለች እኔ መቼ እሱን ፈሮሽ አሁን አሁን ልንገርሽ እኔ ለራስሽ ብዬ ነው ዝም ብለሽ በረባ ባልረባ ነገር እንደዚህ መቃጠሉን ተይ እኔን መቃጠለሽን ትገልኛለሽ ለራስሽም ያለዘሽ ትሄጃለሽ ለአንቺ ብዬ ነው ስለዚህ ጥሩ አይደለም ትዳር ውስጥ መተማመን ግድ ይላል እኔን ማመን አለብሽ ምንድን ነው እንደዚህ

ኧረ ፈጣሪ ይቅር በለኝ። እኔ እሱም ሰው ደግሞ ሌላ ነገር አሳሰርኩት ወይ ሌላ ነገር ቢሆንም ሌላ ሰው ቢሆን አሁን የወጡ እኛ እያለ